የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆም በአገዋዊ ብሔረሰብ አስተዳደር ዞን ካየሁ ጓጉሳ ወረዳና ከዚህ ገሞ ወረዳ አራት ሽማግሌዎች በፋኖ ኃይሎች እንደተወሰዱ ተገለጸም፣ በስፋት እንቃኘዋለን። በዋግምራ ብሔረሰብ ዞን በትራፊክ አደጋ አምስት ሰዎች ሕይወታቸውን አጡ። ይህንንም የምታደምጡት ይሆናል። ብሔራዊ ጥቅምን ማስጠበቅ የሚቻለው በምርምርና በተግበራዊ ዳበር አቅም መፍጠር ሲቻል እንደሆነ ተገለጸም። አብራችሁን ስትቆዩ ይህንንም ታደምጡታላችሁ ክቡራትና ክቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር ላይክና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን አሁን በቀጥታ ወደ ዝርዝር መረጃው እናልፋለን መልካም ቆይታም በአገዋዊ ብሔረሰብ አስተዳደር ዞን ካየው ጓጉሳ ወረዳና ከዚጌም ወረዳ አራት ሽማግሌዎች በፋኖ ኃይሎች እንደተወሰዱ ተገለጸም በአገባዊ ብሔረሰብ አስተዳደር ዞን ካየሁ ጓጉሷ ወረዳ ሁዲት ሁለት የሀገር ሽማግሌዎችና ከዚህ ገሞ ወረዳ ከሶሪት ቀበሌ ሁለት ሽማግሌዎች በድምሩ አራት ሽማግሌዎች በፋኖ ታጣቂ ቡድን ሰኔ 6 ቀን 2017 ዓ ም መወሰዳቸውን ከአገባዊ ዞን ላገው ሚዲያ የደረሰውን መረጃ ያስረዳል። አየሁ ጓጉሷ ወረዳ ሁዲት እንዲሁም በዚህ ገም ወረዳ ሶሪት ቀበሌ ከፍተኛ የፋኖ ኃይል ያለበትና በተቀናጀ ሁኔታ ከተለያዩ ቦታዎች የተሰባሰበው የፋኖ ቡድን ከፍተኛ ዝርፊያና ግድያ የሚፈጽምበት አካባቢ መሆኑ ይታወቃል። በተያያዘ መረጃዊ ብሔረሰብ አስተዳደር ምክር ቤት አራተኛ ዙር 32ኛ መደበኛ ጉባኤውን ሰኔ 7 ቀን 2017 ዓ.ም የጀመረ ሲሆን ምክር ቤቱ በመጀመሪያ ቀን ውሎ የሰላምና የጸጥታ እንዲሁም የገቢዎች መምሪያን የዘጠኝ ወር ሪፖርትን አዳምጧል። በዚህ ግምገማ በአዊ ብሔረሰብ ህዝብ ላይ በአማራ ፋኖ ኃይሎች የተፈ የተፈጸሙ ዘግናኝ ግድያዎች እንዲሁም ዝርፊያዎችና የመንገድ መዘጋቶች እንዳልተነሱ ከታማኝ ምንጮቻችን አገው ሚዲያ አረጋግጧል። አገው ሚዲያ ከብሔረሰብ ምክር ቤት አባላት በሰጡት መረጃ የአዊ ብሔረሰብ ምክር ቤት አፈ ጉባኤ ሙሉ አዳም እጅጉ በጉባኤው መክፈቻ ላይ አሁን ያለው አንጻራዊ ሰላም ዘላቂነቱ እንዲረጋገጥ የምክር ቤት አባላት የሰላም ባለቤት በመሆን የሕዝብ ውክልናቸውን በአግባቡ ሊወጡ ይገባል ብለዋል ያሉ ሲሆን፣ ይህ አባባላቸው ለሚዲያ ፈጆታ አስበው ያሉት እንጂ ቤተሰቦቹ በአብዛኛው አማራ ፋኖ አመራርና አባላት ናቸውም ብለዋል። ብሔረሰብ ምክር ቤቱ ጉባኤ የተፈጸመውን ችግር ሳይጠይቅ እና የአገው ሕዝብን ጥያቄ አንድም ተወካይ ሳይጠይቅ ለግብርና መምሪያ ኃላፊነት በጩነት የቀረቡትን የወይዘሮ ቤዛውት ጌታውንን ሹመት በማጽደቅ ብቻ ተጠናቋል ተብሏል። በተያያዘ መረጃ ከሳምንት በፊት የአገው ሕዝብን ጥያቄ ይጠይቃሉ ተብለው የታሰቡት የብሔረሰብ ምክር ቤት አባላት ከሳምንት በፊት የብሔረሰብ ዞን አስተዳደር ቢሮ እየተጠሩ ማስጠንቀቂያ እንደተሰጣቸው ታማኝ አገው ሚዲያ ምንጮቻችን ገልጸዋል። በዋግምራ ብሔረሰብ አስተዳደር ሰቆጣ ወረዳ ውስጥ ባጋጠመ አሳዛኝ ትራፊክ አደጋ የአምስት ሰዎች ህይወት ሲያልፍ ሌሎች 11 ሰዎች ደግሞ ቀላልና ከባድ ጉዳት ማስተናገዳቸው ተገልጸዋል። አደጋው የደረሰው ከደሴ ወደ ሰቆጣ አስክሬን ጭኖ ሲጓዝ የነበረ ሰሌዳ ቁጥር አማራ 3336 ኮድ 3 ሚኒባስ መኪና ሰኔ 9 ቀን 2017 ዓ.ም በ07 ቀበሌ ዳብል ማርያም ዲቨርሳይል አፈራ ጎጥ ሲደርስ በመገልበጡ እንደሆነ ተገልጿል። በአደጋውም ሶስት ወንድና ሁለት ሴት በአጠቃላይ የአምስት ሰዎች ህይወት ሲያልፍ ሰባት ወንድና አራት ሴት በድምሮ 11 ሰዎች ላይ ከባድና ቀላል ጉዳትም ደርሷል። የሰቆጣ ወረዳ ፖሊስ ጽህፈት ቤት የመንገድ ደህንነት ትራፊክ ክፍል ኃላፊ ኢንስፔክተር ሲሳይ አበራው እንደገለጸ ት የአደጋው መንስኤ በምርመራ ላይ መሆኑን ገልጸዋል። አገው ሚዲያም የሟቾቹን ነፍስ ባጸደገነት እንዲያኖራቸው ለተጎጆዎች ደግሞ ፈጣን ማገገም እንመኛለን ብሔራዊ ጥቅምን ማስጠበቅ የሚቻለው በምርምርና በተግበረ የዳበረ አቅም መፍጠር ሲቻል እንደሆነ ተገለጸም። የኢፌድሪ መከላከያ ሰራዊት ሰኔ 9 ቀን 2017 ዓ ም የመከላከያ ዋር ኮሌጅ ለኢትዮጵያ መከላከያ ዩኒቨርሲቲ አመራሮች በምርምርና ልማት እንዲሁም በመከላከያ ተቋማት ማነቆዎችና ተሞክሮዎች ላይ ያተኮረ የግንዛቤ ማስጨበጫ ሰጥቷል። የኢትዮጵያ መከላከያ ዩኒቨርሲቲ ከመከላከያ አልፎ ለሀገራዊ ጥቅም አቅም መፍጠር በሚያስችል የመማር ማስተማር ሂደትን ውጤት መሰረት ያደረገ ምርምርና የቴክኖሎጂ ሽግግር ፋይዳ ባለው መልኩ እንቅስቃሴ እያደረገ እንደሚገኝ ተገልጿል። ጥናታዊ ጽሑፉን ያቀረቡት የኮሌጁ ጥናትና ምርምር ዲን ዶክተር ሰራው ደማስ በምርምርና ልማት በፖሊሲ የተደገፈ ተከታታይነት ያለው ሙከራ በማድረግ ችግር ፈች ምርትና ምርታማነት ማፋጠን እንደሚቻልም አንስተዋል። የመከላከያ ዋር ኮሌጅ ዋና አዛዥ ብርጋዴር ጄኔራል ቡልቲ ታደሰም የወደፊት መሪዎችን ለማዘጋጀት እስካሁን የሄድንበት ርቀት አመርቂ ባለመሆኑ ተልኮን ለማሳካት በሚያስችል መልኩ በአሰራር የታገዘ የምርምርና የልማት ተቋም መገንባት እንደሚገባ ነው ያስታወቁት። በመከላከያ ስር ያሉ ተቋማትና የስራ ክፍሎች ከራዕይና ተልኳቸው በመነሳት ያላቸው የአሰራር ስርዓትና አደረጃጀት አመላካች ጥናቶችና ምርምሮች ትኩረት ሊሰጥባቸው እንደሚገባም ገልጸዋል። በመከላከያ ያሉ ተቋማት ለምርምር ያላቸው ምልከታ ከፍተኛ ቢሆንም ተጨባጭ ወደሆነ ስራ ለመግባት ግን ጥረቶች እንደሚያስፈልጉ አመላክተዋል። መከላከያ ሰራዊታችን ለሕዝብና ለሀገር ቅድሚያ ሰጥተው የህይወት መስዋዕትነት እየከፈለም አገረ መንግስትን የሚያስቀጥል ተቋም እንደመሆኑ መጠን በምርምርና ልማት የሀገር ጡንቻን ማፈርጠም የሚያስችል ምርምሮችን ወደ መሬት በማውረድ የሀገር አለኝታነቱን ማረጋገጥ የሚችልበትን አቅም እየገነባ ነው ያሉት ደግሞ የኢትዮጵያ መከላከያ ዩኒቨርሲቲ ኮማንዳት ብርጋዴር ጀኔራል ከበደ ረጋሳ ናቸው። የመከላከያ ዋር ኮሌጅ በተለያየ ቦታ ለሚገኙ የመከላከያ ተቋማት አመራሮች በምርምርና ልማት በመከላከያ ተግዳሮቶችና ተሞክሮ በሚል ርዕስ የግንዛቤ ማስጨበጫ ትምህርት በመስጠት ላይ ይገኛል። ዘገባው የኢፌዴሪ መከላከያ ሰራዊት ነው። ምሁራን በሀገራዊ ምክክር ሂደቱ ላይ አበርክቷቸውን ከፍ ማድረግ ይገባቸዋል ተባለ። ሰኔ 9 ቀን 2017 ዓ ም የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ ተቋማት ከተውጣጡ ምሁራን ጋር ውይይት አድርጓል። ኮሚሽኑ መድረኩን ያሰናዳው ምሁራን በሀገራዊ ምክክር ሂደቱ ላይ የሚኖራቸውን ተሳትፎ በማሳደግ ለሂደቱ ግብዓት የሚሆኑ ምክረ ሀሳቦችን ለማሰባሰብ ነው። መድረኩን በንግግር የከፈቱት ኮሚሽነር መላኩ ወልደ ማርያም የሀገራዊ ምክክር ጥቂቶች ብቻ የሚሳተፉበት ሂደት ሳይሆን ሁሉም ዜጋ ባለቤት የሚሆንበት እንደሆነ አስረድተዋል። ኮሚሽነሩ አክለውም ምሁራን ያካበቱትን ልምድ በመጠቀም ጥናትና ምርምሮችን እያከናወኑ ሂደቱን ማገዝ እንደሚገባቸውም ጥሪ አቅርበዋል። የኮሚሽኑ ኮሚሽነር ዶክተር ዮናስ አዳይም የኮሚሽኑን የሶስት ዓመታት አበይት ክንውኖችና በቀጣይ የሚያከናወናቸውን ተግባራት ለታዳሚዎች አቅርበዋል። በመድረኩ ላይ ለውይይት መነሻ የሚሆን ሀሳብ ያቀረቡት ኮሚሽነር አምባይ ኦጋቶ ምሁራን በሀገራዊ ምክክር ሂደቱ ላይ ተሳትፎ የማድረጋቸውን አስፈላጊነት በተለያዩ ሳይንሳዊ አመክንዮዎች አስረድተዋል። ምሁራን በሂደቱ ከመሳ ሳተፍ መታቀባቸው በሀገራችን ያሉ ችግሮችን የሚያባብስ እንጂ የሚፈታ እንዳልሆነም ጠቁመዋል። ኮሚሽነር አምባዬ አክለውም የምሁራን በሂደቱ መሳተፍ የኢትዮጵያ ሀገራዊ ምክክር ኮሚሽንን በምክክር ሂደቱ ላይ ጥንካሬ እንዲያዳብር እንደሚያደርግ ጠቁመው ሁሉም ሀገራዊ መግባባትን ለማስፈን የሚደረገውን ጥረት እንዲደግፉ አሳስበዋል። የመድረኩ ተሳታፊዎችም ኮሚሽኑ በእስካሁኑ ጉዞ ባከናወናቸው ተግባራትና ወደፊት በሚያከናውናቸው ተግባራት ላይ የተለያዩ አስተያየቶችን፣ ጥያቄዎችንና ምክረ ሀሳቦችን በማንሳት ውይይት አድርገዋል። በእስራኤልና በኢራን መካከል እየተደረገ ያለው ጦርነት የቀጠለ ሲሆን እስራኤል ዋና ዓላማዋ በብሔራዊ ህልውና ላይ ያሉትን የህልውና ስጋቶችን ለማጥፋት ነው ስትል ገልጻለች። የኢራን መንግስት በበኩሉ እስራኤልን እንደ ሀገርም ሆነ እንደ ህዝብ የማጥፋት ዓላማውን በጊዜው አሳውቋል። የእስራኤል ጥቃቶች በዋናነት የኒውክለርና ወታደራዊ ተቋማትን እንዲሁም ከኢራን የኒውክለር መርሃ ግብር ጋር የተገናኙ ሰራተኞችን ያነጣጠሩ ናቸው። የኢራን የኒውክለር መርሃ ግብሯ ለሰላማዊ ዓላማ ብቻ የታሰበ እንጂ የጦር መሳሪያ ለማምረት እንዳልሆነ ማጠብቃ ተናግራለች። ኢራን ለእስራኤል ጥቃት ምላሽ ለመስጠት ሚሳኤሎችንና ሰው አልባ አውሮፕላኖችን በእስራኤል ከተሞችንና መሰረተ ልማቶች ላይ ማስወንጨፍ ጀምራለች። በቀጠለው ግጭት ሁለቱም ሀገራት ከፍተኛ ኪሳራ እየደረሰባቸው የሚገኝ ሲሆን ኢራን ለፍልስጤም ድርጅቶች በምታደርገው ድጋፍ በእስራኤልና በምዕራባውያን ሀገራት እየተጠቃ ነው ትላለች። ይሁን እንጂ የትኛውን ቡድን ወይም ብሔር ለነጻነት እታገላለሁ የሚል ሌላ ህዝብ እንዲጠፋ ጥሪ ማቅረብ አይችልም። በተለይ ያገው ህዝብ ህልውናውን ለማስጠበቅ ሲታገል የቆየና በትግል ላይ ያለ ሁሉ ይ ይህን መግለጫ ሊታገስ አይችልም። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን።